ህብረተሰቡ የጸጥታ ኃይሎች ጋር በመተባበር የአካባቢውን ሰላም ማስጠበቅ እንዳለበት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ አሳሰቡ። የሰሜን ጎጃም ዞን በወቅታዊ የልማትና የጸጥታ ስራዎች ዙሪያ በባህር ዳር ከተማ ውይይት አካሂዷል። መረጃውን ያደረሰን የምስራቅ እዝ የሚዲያ ክፍል ነው። አለምነሽ ንጉሴ ታቀርበዋለች። በአማራ ክልል የጸጥታ ኃይሎችና ና በህብረተሰቡ የቅንጅት ስራ ሰላምን ለማስፈን ተጠናክሮ መቀጠል እንዳለበት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ አሳስበዋል። ሌተናል ጄኔራል መሐመድ ተሰማ የሰሜን ጎጃም ዞን በወቅታዊ የልማትና የጸጥታ ስራዎች ዙሪያ በባህር ዳር ከተማ በተዘጋጀው መድረክ ላይ ተገኝተው የስራ መመሪያ ሰጥተዋል። ጠላት በአሁኑ ሰዓት በሰራዊቱ በመመታቱ እየተዳከመ እየፈረሰና እየተበታተነ ነው ያሉት ዋና አዛዡ የየአካባቢው የጸጥታ አካላትና ህብረተሰቡ ተናበው በመስራት ጫካ ያለውን ኃይል ማጥፋት እንደሚገባ አስገንዝበዋል። ጠላት በአሁኑ ሰዓት በከፍተኛ ደረጃ ተዳክሟል ብቻ ሳይሆን እየተበታተነ እየፈረሰ ያለ ኃይል ነው ነው። አደረጃጀቱ ፈርሷል አደረጃጀቱ ሚንስ በአንድ እዝ ስር ከጓድ ጀምሮ እስከ ላይ ባለው አደረጃጀት የሰው ሀይል፣ የተኩስ አቅም፣ የአመራር የሪሶርስ ምደባ ኖሮት በአንድ እዝ ስር እየተመራ ኦፕሬሽኖችን ሊያደርስ የሚችል የወታደራዊ አደረጃጀት ፈርሷል። በርካታ ሀይሉ ተመቶበታል። ብዙ የነፍስ ወከፍና የቡድን መሳሪያዎች ተማርከዋል። እንደ ሌተናል ጄኔራል መሐመድ ገለጻ የዞንና የቀበሌ የጸጥታ አካላት ኅብረተሰቡን በማሳተፍ ለአካባቢው ሰላም የበኩሉን እንዲወጣ የጸጥታ ኃይሉን ማገዝና ሕግ የማስከበር ስራዎች ደግሞ ተጠናክረው መቀጠል አለባቸው ብለዋል። የአማሪት አካባቢ ላይ የሚሽለከለኩ ሌቦች፣ ቢኮሎ አካባቢ ላይ የሚሽለከለኩ ሌቦች ሊጠፉ የሚችሉት መዋቅራችን እግር ሲተክል ነው። ሁለተኛ ህዝቡ ራሱ ለአካባቢ ሰላም ዋስትና መሆን ያለብኝ እኔ ነኝ ብሎ ማሰለፍ ስንችል ነው። ግጭቱ የትምህርት ተቋማት ስራ እንዳይጀምሩ እያደረገ መሆኑን ያነሱት የውይይቱ ተሳታፊዎች የጸጥታ አካሉ የድርሻውን መወጣት አለበት ብለዋል። እንደ ወረዳ ከገባን በኋላ አመራሩን የማደራጀት አመራሩ በተሻለ መጠን እዛው ነባሩ አመራርም አዲሶችንም ጨምረን የመንግስት ተቋማትን ስራ የማስጀመር ስራ ሰርተናል። የአመራሩ ሁኔታ ግን አሁን ባለውን ትን እንግዲህ ከሀገር መከላከያ ሰራዊቱ ጋር ከእኛም እየሰበሰብ ነው ካለ ሰላም አስከባሪ ጋር በቅንጅት ስራዎችን ለመስራት ተሞክሯል። በውይይቱ የአማራ ክልል ርዕሰ መስተዳድር የኢኮኖሚ አማካሪ አቶ ቀለመ ወርቅ ምህረቴ፣ በቀጠናው የተሰማራው ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ ና የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላውን ተገኝተዋል።